አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 18 በዘች ቀን የቅዱስ ሱስንዮስ አገልጋይ ቅዱስ አውሳቢዮስ በሰማዕትነት አረፈ። ዲዮቅልጥያኖስም ቅዱስ ሱስንዮስን በሚያሰቃየው ጊዜ፣ ንጉሥ ወይ፣ ለሱስንዮስ አውሳቢዮስ የሚባል አገልጋይ አለው። እርሱም በፍጹም ልቡ እንደ ጌታው ክርስቶስን ያመልከዋል። ያንተና አማልክታ አመልክም አሉት። አምጡት አለ። ወደ እርሱም በቀረበ ጊዜ ስለ ሃይማኖቱ ጠየቀው። እርሱም በኩር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። ንጉሱም ብዙ አባበለው፣ አማልክቶቹን ማምለክ በመተውም ገሰጸው። ቅዱሱም የእውነተኛ አምላክ የእግዚአብሔርን አምልኮት በመተው ንጉሱን መልሶ ገሰጸው። ስለዚህም ንጉስ ቁጣውን ጨመረ፣ ራሱን በሰይፊ ቆርጡ ዘንድ አዘዘ። ይህም ቅዱስ ከጌታው ከሱስን ህይወት ቀድሞ የሰማይትነትን አክሊል በመንግሥተ ሰማያት ተቀበለ። በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ላአውሳቤ ህይወት ለሱስን ህይወት ገብሩ ጸጋ ጋአዝያን ዘነሳ እንበይነ ጥበቡ ወምክሩ ለዲዮ ቅልጥያኖስ ዘይነ ብርዲ በመንበሩ ለመይ ሰማ ትእዛዞ ተመይጠ በምክሩ ዋአላኒሁ አዘዘ ክሳዶ ይምትሩ። በዚችም ዕለት የአባ ብሶይ ወንድም አባ ጴጥሮስ በሰማይትነት አረፈ። የዚህም ቅዱስ የአባቱ ስም ሲድራቅ የእናቱ ስም ማርያም ነው። ይህንንም ቅዱስ በወለዱት ጊዜ ከርሳ የምትባል የእናቱ እህት ወስዳ ከልጇ ጋር አሳደገችው። ሰባት ዓመትም በሆናቸው ጊዜ ወደ መምህር ወሰዳቸውና የቤተ ክርስቲያንን ትምህርት ህጉንም ተማሩ። በጾም በጸሎትም ሲጋደሉ ኖሩ። የእግዚአብሔር መልአክ ቅዱስ ገብርኤል የተገለጠላቸው ስለ ክብር ባለቤት ክርስቶስ ምስክር እንደሚሆኑ ነገራቸው። ከጥቂት ወራትም በኋላ ሰይጣን ዲዮቅልጥያኖስን አስነስቶ ለጣዖት በሰገደ ጊዜ እሊን ቅዱሳን ክርስቲያኖች ነገር ሰሩባቸው። የእንዴናው ገዢ አርያኖስም ወደ እርሱ አስቀርቦ ለጣዖት እንዲሰግዱ ግድ አላቸው። እምቢ ባሉትም ጊዜ ደማቸው እስኪፈስ ከባላ ላይ ሰቅለው እንዲገርፏቸው አዘዘ። ከጾምና ከስግደት የተነሳ ስጋው ስለደከመ የስቃይ ህማም ለጴጥሮስ ታወቀው። ያን ጊዜ እግዚአብሔር መልአክም ከማሙ ፈወሰው። አርያኖስም አይቶ ጴጥሮስን ወደ ምስራቅ አገር ወስደው በዚያ ራሱን በሰይፍ እንዲቆርጡ ታዘዘ። አባብሶይም በእስር ቤት እያለ መልአክ ነጥቆ ወደ ወንድሙ ወደ ጴጥሮስ አደረሰው። እርስ በርሳቸውም ተቃቅፈው ተሳሳሙ። በሰማያዊት ኢየሩሳሌም እንዲሰበስባቸው ወደ ጌታችን ጸለየው። እንሆ ወደ እርሳቸውን ከሰማይ ቃል መጣ፣ እንዲህ የሚል ተጋዳዮች ወይ በሰማያት በበጉ ጉባኤ በሰማያት በብዙ ጉባኤ መካከል ኖራላችሁና ሰላም ይሁንላችሁ። ስጋችሁን በምድር አይለይም። ከዚህም በኋላ መልአክ አባ ብሶይን ወደ እስር ቤት መለሰው። ጭፍሮችም ኃያል ድል አድራጊ የአባ ጴጥሮስን ራሱን ቆረጡ፣ ስጋውንም በእንጨት ላይ ሰቀሉ። አባ ብሶይን በጨልታ ይሰደው ዘንድ የእስር ቤት ጠባቂውን ለመነው። ሄዶም የአባ ጴጥሮስን ስጋ ዋጀው በሽቱ አድርጎ ገንዞም በስውር ቦታ ቀበረው። በረከቱ ከእኛ ጋር ለዘላአለሙ ትኑር አሜን። ሰላም ለጴጥሮስ ሰና የላሂ ወገጽ በምግባር ንኡድ ንዱቅ ወበሃይማኖት ንጽ ሶበ አምተሮ መኮንነ ግብፅ ድህረ ወድቀ መልእልተ ምድር ርእሱ ቅሩጽ ስጋሁ ወአለ ስቁለ በእጽ። በዚችም ቀን በጠርሴስ አገር ውስጥ መከራ የተቀበሉ የከበሩ ሰማይታት መታሰቢያቸው ነው። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ያዝ አስራ ዘጠኝ በዝች ቀን የአርማንያ ሰው የፋርስ ኤጲስቆጶስ የከበረ ስሙን በሰማይትነት አረፈ። ዛቅረብ ኩማህ ሌታ ዘኪርያ ይላፈም ለተጸምዱ ከዘልፈ ለላ ነብብቶ ከብዘንዴት የመጻፈን ተረሰይ ከግዚኦ ጸዲቀ መበለት ኩፈ ምላቡ ውላን ዘተርፈ ነቢያት ቅዱሳን ሐርያት ሰባከያንድን አገላዲው መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆነውስ ጻለ ዘጸሐፎ በክርታስ

ቅርታውና ቸርነቱ ለዘላለም በእውነት ለሁላችን ይደርና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ታምር ነው። በዚያን ጊዜ የእግዚአብሔር መልአክ ለፊልጶስ ተገልጾ ከኢየሩሳሌም ወደ ጋዛ የሚያወርደውን መንገድ ይዘ ተጓዝ ብሎ ቀትር በሆነ ጊዜ አዘዘው። ፊልጶስም የጋዛን መንገድ ይዞ ሲጓዝ የኢትዮጵያ ንግሥት የምትሆን እንደኬ በጅሮንድ የነበረ ሊሰግድ ወደ ኢየሩሳሌም ሂዶ ነበርና ከዚያ ሲመለስ በሰረገላው ተቀምጦ መጽሐፈ ኢሳይያስን እያነበበ ሲሄድ አገኘው። መንፈስ ቅዱስም ፊልጶስን ይህን በሰረገላ ላይ የተቀመጠ ሰው ፈጥነ ተከተለው አለው። ፊልጶስም ወደ ሰረገላው ቀርቦ ኢትዮጵያዊ ጃንደረባ መጽሐፈ ኢሳይያስን ሲያነብ በሰማ ጊዜ ይህን የምታነበውን በእውነቱ ትርጉሙን ታውቀዋለህን? ብሎ ጠየቀው። ኢትዮጵያዊ ጃንደረባ ግን የሚያስተምረኝና የሚያስረዳኝ ሳይኖር እንደምን ለማወቅ እችላለሁ? አሁንም ፈቃድ ቢሆን ወደ ሰረገላው ወጥተህ ከእኔ ጋር ተቀመጥና ትርጓሜውን አስረዳኝ አለው ያነበው የነበረ የመጽሐፍ ቅዱስ ቃል ምህ ነበር እንደ በግ ወደ መታረድ ተነዳ የበግ ጠቦት በሸላቾቹ ፊት ዝም እንዲል እንዲሁ አፉን አልከፈተም በውርደቱ ፍርዱ ተወገደ ሕይወቱን ከምድር ተቆርጣለችና ትውልድንስ ማን ይናገርለታል ኢትዮጵያዊ ጃንደረባም ወደ ፊልጶስ መለስ ብሎ ነቢዩ ይህን የተናገረው ስለ ማን ነው ስለ ራሱ ነውን ወይስ ስለሌላ ሌላ እባክህን ትነግረኝ ዘንድ እማጸናሃለሁ አለው ፊልጶስም ወደ ሰረገላው ወጥቶ በአንድነት ከተቀመጡ በኋላ ኢትዮጵያዊ ጃንደረባ የሚያነበው የኢሳይያስ መጽሐፍና ሌላውንም ስለ ጌታ ኢየሱስ ክርስቶስ የተናገረውን ትንቢትና የተጻፈውን ሁሉ እየተረጎመ አስረዳውና በጌታ በኢየሱስ ክርስቶስ ስም አሳመነው። እየተረጎመለትም ሲሄዱ ውሃ ካለበት ደረሱ። ኢትዮጵያዊ ጃንደረባም እንሆ ከዚህ ውሃ አለ ብጠመቅ ምን የሚከለክለኝ ነገር አለ ብሎ ጠየቀው። ፊልጶስም በፍጹም ልቦና ልታምን ይገባሃል ቢለው ኢትዮጵያዊው እኔ ኢየሱስ ክርስቶስ የእግዚአብሔር የባህሪ ልጅ እንደሆነ አምናለሁ አለ። ከዚያም ሰረገላዊ ቆም ዘንድ አዘዘውና ሰረገላውን ካቆሙለት በኋላ ፊልጶስና ኢትዮጵያዊ ጃንደረባ ተያይዘው ወደ ውሃው ወረዱና በዚያ አጠመቀው። ከውሃውም ከወጡ በኋላ ፊልጶስን የእግዚአብሔር መንፈስ ነጥቆ ወሰደውና ያም ኢትዮጵያዊ ጃንደረባ ከዚያ ቀን ጀምሮ ፊልጶስን አላየውም። እርሱ ግን ደስ እያለውና እግዚአብሔርን እያመሰገነ ወደ ኢትዮጵያ ተመልሶ ገባ። ከሁሉ ይልቅ የመንፈስ ቅዱስ ልጅነትን ያገኘ የመጀመሪያው ኢትዮጵያዊ በመሆኑ የጥምቀት ሥርዓትን ወደ ኢትዮጵያ ይዞ ገብቷልና ይቅርታውና ቸርነቱ ለዘላለም በሁለት ደርብን ለዘላለሙ አሜን። ችን ኢየሱስ ክርስቶስ የሰማነውን በልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን። የሰላም አምላክ ሰላማዊ ኢየሱስ ክርስቶስ ሰላም አሳድረህናልና፣ እናመሰግናለን። ሰዓተ ማልቱን ባርከ ቅድሰ ሰላም ቀን እንድታውለን ቅዱስ ፈቃድ ይሁንልን። አጽራረ ቤተ ክርስቲያንን አስታግስልን። ቅድስት ተዋሕዶ ሃይማኖታችን መቸርነት አስፋልን አብዛልን። የሰላም አምላክ ሀገራችንን በጽኑ ሰላም ጠብቅልን፣ ህዝቦቿን በአንድነት አበርታልን። ሰላምህን ስጠን አምላካችን። ሰላም ቀን እንድታውለን ቅዱስ ፈቃድ ይሁንልን። አቡነ ዘበሰማያት

ኦም ሊተጸጋ እግዚአብሔር ምስሌኪ ሰዓሊ በጸልይ ምሕረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ በኪ ኦ ተወካፌ ንስሐ ወሠራይ ኃጢአት ኢየሱስ ክርስቶስ ሥራይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይ ሠራይ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየእለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን